ሰላም ለናንተ ይሁንላችሁ። ውድ ጅሰስ ቲቪ ኢትዮጵያ ተመልካቾቻችን ከመንግስት ወንጌል ዓለም አቀፍ ቤተክርስቲያን እለተ አርብ ማለዳ ላይ ነው፣ ይህን መልእክት እያስተላለፍንላችሁ ያለ ነው። በማለዳ አብረውን ካሉ ውድ የእግዚአብሔር ቤተሰቦች ጋር የጸሎት ጅማሬያችን ላይ ነን ያለ ነው። የእግዚአብሔር ቤተሰቦች ከግንቦት አንድ ግንቦት ሁለት ግንቦት ሶስት ስላሉት አገልግሎቶች መናገር እፈልጋለሁ። ለማናችሁም በየትኛውም አይነት ጥያቄና በየትኛውም አይነት እንቆቅልሹ ስላላችሁ ውድ እግዚአብሔር ቤተሰቦች ከግንቦት አንድ ግንቦት ሁለት ግንቦት ሶስት አርብ፣ ቅዳሜ፣ እሁድ ታላቅ የሆነ የጌታን ፈውስ፣ የጌታን ተአምራት፣ የጌታን ጉብኝት የምናይበት ነው። አሁን ባለንበት በማለዳ ህዝቡ እየመጣ ያለበት ሁኔታ ነው ያለው ከማለዳ ጀምሮ ይሄው እንደምታዩት በዚሁ በአዳራሽ አለን። ክብር ለእግዚአብሔር ይሁን። አሁንም ማሳስባችሁ ይሄ ነው። እግዚአብሔር ለጥያቄዎቻችሁ እንዴት መልስን ይመልሳል? እግዚአብሔር ለጥያቄዎቻችን መልስ የሚመልሰው በምንገኝበት በስፍራችን እግዚአብሔር ባዘጋጀው ቦታ ስንገኝ፣ ውድ የእግዚአብሔር ቤተሰቦች በጣም ብዙ ሰዎች እንደምትመለከቱ ይህም ፕሮግራም አውቃለሁ አንድ ነገር ግን ላሳስባችሁ እወዳለሁ። ስንቶቻችሁ ናችሁ ወደዚህ አገልግሎት የምትመጡት? ስንቶቻችሁስ ናችሁ በዚህ አገልግሎት እየተገለገላችሁ ያላችሁት? ስንቶቻችሁስ ናችሁ ለምስክርነት ዝግጁ ለመሆን ልቦቻችሁ የፈቀደ? ክብር ለእግዚአብሔር ይሁን። ምናልባት ምናልባት እግዚአብሔር ለእናንተ የቀጠራት ቀን እቺ ትሆን፣ የመከራችሁ ማብቂያ፣ የጥያቄዎቻችሁ ማብቂያ፣ የነገሮቻችሁ ማብቂያ እቺ ትሆን። ዛሬም የምጠይቃችሁ ይሄ ነው። ግንቦት አንድ ግንቦት ሁለት ግንቦት ሶስት ከማለዳው 12 ሰዓት ጀምሮ እስከ 9 ሰዓት ተኩል እናንተን እየጠበቅን ነው። ስፔሻል፣ በተለያየ ህመም ውስጥ፣ በተለያየ ጥያቄ ውስጥ ያላችሁ፣ በተለያየ እንቆቅልሽ እግዚአብሔር እንዲናገረኝ ይፈልጋለሁ። መንገዴን ዳይሬክሽን እንዲሰጠኝ ይፈልጋለሁ። የማልፍበትን መንገድ እንዲያሳውቀኝ ይፈልጋለሁ። መፈወስ እፈልጋለሁ። ከጌታ ዘንድ ጉብኝት እፈልጋለሁ። ደግሜ ይጣራለሁ። ኑ ኑ ወደ እግዚአብሔር ቤት ኑ። ግንቦት አንድ ግንቦት ሁለት ግንቦት ሶስት አሁን ግንቦት አንድ ዛሬ ከማለዳው ጀምሮ የሚኖረን የጸሎት ሰዓት ላይ ሆኜ ነው አሁን ይህን መልእክት እያስተላለፍኩ ያለሁት። እጠራችኋለሁ በፍጥነት ይህን መልእክት እንዳያችሁ፣ በፍጥነት ይህን መልእክት እንደሰማችሁ አደራ እንድታስተላልፉልን መምጣት ይገባቸዋል ብላችሁ ለምትሉት እናንተ እንኳን በዚህ ሀገር ባትሆኑ መምጣት ይገባቸዋል፣ መፈወስ ይገባቸዋል፣ የጌታ ተአምራት ይገባቸዋል ምትሉትን እንድትልኩ አደራላለሁ። ወደ እግዚአብሔር ቤተሰቦች ሁላችሁንም አመሰግናለሁ። ቅዱሱ እግዚአብሔር በልጁ በኢየሱስ ክርስቶስ ስም አዲስ ተአምራት ያሰማችሁ። በጌታ በኢየሱስ ክርስቶስ ስም ሞትን ድል በነሳው በጌታ በኢየሱስ ክርስቶስ ስም በሕይወታችሁ ውስጥ የትኛውም ተግዳሮት፣ የትኛውም በሽታ፣ የትኛውም የአጋንንት ሥራ፣ የትኛውም የእርግማን ኃይል፣ የትኛውም የጨለማ ጉልበት በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ አሁን ነፃ እንድትወጡ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የእርግማን ኃይል፣ የጭንቀት ኃይል፣ የበሽታ ኃይል ሞትን ድል በነሳው በኢየሱስ ስም አሁን አዛለው፣ ከላያቸው ላይ እንድትፈርስ ባሉበት ቦታ ለቃቸው እንድትወጣ ሞትን ድል በነሳው በኢየሱስ ስም አዛለው። በሰውነታችሁ ላይ ያለ ፈውስ ይለፋ። አሁን በሰውነታችሁ ላይ ታላላቅ ጉብኝት ይሁን። አሁን እግዚአብሔርን በፊት ለፊታችሁ በምትጠብቁት እግዚአብሔር ይሄንን ያደርግልኛል በምትሉበት በዛ ሁኔታ ላይ አሁን መልስ ይምጣላችሁ። ሞትን ድል በነሳው በኢየሱስ ስም፣ ሞትን ድል በነሳው በኢየሱስ ስም፣ ሞትን ድል በነሳው በኢየሱስ ስም። ክብር ለእግዚአብሔር ይሁን። ፈውሳችሁን አረጋግጡ። የታመማችሁ በጸሎት ጥያቄ ውስጥ ያላችሁ በፕሬር ላይን ላይ በሚዘጋጀው ለሕሙማንና በተለያየ ጥያቄ ላሉ ሰዎች በሚጸለየው መስመር ላይ በፍጥነት ቦታችሁ እንድትይዘው አደራ እንላለን። ዌልካም እንኳን ደህና መጣችሁ። ሰላም ለእናንተ ይሁን።